መንግስት የኮሪደር ልማት እንደሚቀጥል አስታወቀ። በዚህ ምክንያት የሚፈርሱ የመኖሪያ ቤቶችና የንግድ ሱቆች እንደሚኖሩም ያገኘነው መረጃ ያሳያል። በሌላ መረጃ ደግሞ በህገ ወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ከባድ እርምጃ እንደሚወስድ መንግስት አስታውቋል። ግለሰቦች፣ አስመጪና ላኪ ድርጅቶችም ከጥቁር ገበያ ራሳቸውን ካላራቁ ተመሳሳይ እርምጃ ይጠብቃቸዋል ተብሏል። በህገ ወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ከባድ እርምጃ እንደሚወስድ መንግስት አስታወቀ። ግለሰቦች፣ አስመጪ ድርጅቶችና ላኪዎችም ከጥቁር ገበያ ራሳቸውን ካላራቁ ተመሳሳይ እርምጃ ይጠብቃቸዋል ተብሏል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካሊኝ በህገ ወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ መንግስት ከባድ እርምጃ እንደሚወስድ ገለጹ። የኢትዮጵያ ብሔራዊ ባንክ ከውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር በመስራትና በሚወሰዱ ተደርጎ ህጋዊ እርምጃዎች ዙሪያ ውይይት አድርገዋል። የብሔራዊ ባንክ ገዢው ዶክተር እዮብ ተካልኝ በዚህ ወቅት እንደተናገሩት መንግስት በርካታ የሐዋላ ገንዘብ አስተላላፊ ድርጅቶች ህጋዊ በሆነ መንገድ እየሰሩ በዘላቂነት በቢዝነስ ዘርፉ እንዲቆዩ ፍላጎት እንዳለው ተናግረዋል። ነገር ግን መንግስት በተደጋጋሚ ወደ ህጋዊ መንገድ እንዲገቡ ጥሪ ያደረገላቸውና ጥሪውን ያልተቀበሉ አንዳንድ የሐዋላ ገንዘብ አስተላላፊዎች መኖራቸውን ጠቁመዋል። ብሔራዊ ባንክ በእነዚህ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ ለመውሰድ ተዘጋጅቷል ብለዋል። ገንዘብ በእነዚህ ህገ ወጥ ተቋማት በኩል የሚልኩ ዜጎች ከዚህ ድርጊታቸው ሊታቀቡ ይገባል ያሉት ዶክተር ኢዮብ አንዳንድ አስመጪና ላኪ ድርጅቶችም አሁን ላይ የሚወሰደውን እርምጃ አውቀው ሊጠነቀቁና ወደ ህጋዊ አሰራር ሊገቡ እንደሚገባ አሳስበዋል። በአገር አቀፍ ደረጃ ሰፊ የውጭ ምንዛሪ ሀብት መኖሩን አንስተው ብሔራዊ ባንክ በአስተማማኝ ሁኔታ ይህንን ሀብት እያቀረበ እንደሚገኝ አመልክተዋል የኋላ ገንዘ የገንዘብ አስተላላፊ ድርጅቶች በበኩላቸው ህጋዊ አካሄድን ይዞ ለመንቀሳቀስ እንዲያስችላቸው ከመንግስት እንዲደረግላቸው የሚፈልጉትን ዝርዝር ነጥቦች አንስተዋል። በሌላ በኩል ደግሞ ኢትዮጵያ ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች 99 በመቶዎቹን የኤሌክትሪክ ለማድረግ ማቀዷ ታውቋል። የነዳጅ መኪናዎችን ወደ ኤሌክትሪክ እና ተፈጥሮ ጋዝ ለመቀየር የተያዘ ስታንዳርድ መጽደቁም ታውቋል። ኢትዮጵያ ወደ ሀገር ውስጥ ከሚገቡ መኪናዎች 99 በመቶዎቹን የኤሌክትሪክ ለማድረግ ማቀዷን የትራንስፖርትና ሎጂስቲክስ ሚኒስቴር ነው ያስታወቀ ተጠናቀቁ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮው ሀሰን የኤሌክትሪክ መኪናን በተመለከተ በሰጡት ማብራሪያ ከ10 ዓመት በኋላ ከውጭ ወደ ኢትዮጵያ የሚገቡ መኪናዎች 99 በመቶ የኤሌክትሪክ ይሆናሉ። 115 ሺህ የኤሌክትሪክ መኪናዎች በኢትዮጵያ መንገዶች ላይ አሉ ያሉት አቶ በሮው ይህም በሀገሪቱ ከሚገኙ አጠቃላይ ተሽከርካሪዎች ቁጥር ሰባት በመቶ ይሸፍናል ብለዋል። በኢትዮጵያ ከ10 ዓመት በኋላ የኤሌክትሪክ መኪናዎችን ቁጥር ከግማሽ ሚሊዮን በላይ ለማድረስ መታቀዱን ጠቅሰው ወደ ኢትዮጵያ የሚ የሚገቡ መኪናዎችን 99 በመቶዎቹን የኤሌክትሪክ ለማድረግ መታቀዱን ገልጸዋል። ያሉትን የነዳጅ መኪናዎችንም ወደ ኤሌክትሪክ መቀየር እንዲሁም ወደ ተፈጥሮ ጋዝ ለመቀየር የተያዘ ስታንዳርድ መጽደቁንና መመሪያው ላይ እየተሰራ እንደሆነም ሰምተናል። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ አቶ በሩ ሀሰን እንደተናገሩት ከሆነ ቤንዚንን መጠቀም ከፍተኛ መጠን ያለው ካርቦን ሞኖክሳይድና ናይትሮጅን ኦክሳይዶችን እንደሚፈጥር ገልጸው የኤሌክትሪክ መኪናዎችን በስፋት በትራንስፖርት ሲስተም ውስጥ ማስገባት ለነዚህ ችግሮች መፍትሄ ሀብቴ እንደ ማበጀት ይቆጠራል ብለዋል። በዚህም ሀገር ውስጥ የሚገጣጠሙ የኤሌክትሪክ መኪናዎች ከቀረጥ ነጻ እንዲሆኑ መደረጉንም አንስተዋል። ሚኒስትር ዴታው አሁን ነዳጅ ለሚጠቀሙ መኪናዎች የሚሰጠው ትኩረት ወደ ዜሮ መውረዱን ጠቅሰዋል። ያሉትን የነዳጅ መኪናዎችንም ወደ ኤሌክትሪክ የመቀየር እንዲሁም ወደ ተፈጥሮ ጋዝ ለመቀየር ስታንዳርድ መጽደቁንና መመሪያ ላይ እየተሰራ እንደሆነም ተናግረዋል። ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክ እንዲሁም ወደ ተፈጥሮ ጋዝ ለመቀየር ተነሳሽነት ላላቸው ደግሞ መንግስት ሁለንተ ፈተናዊ ድጋፍ ያደርጋል ብለዋል። አሁን ላይ የኤሌክትሪክ መኪናዎች በቀላሉ እንዲገቡ ሰንሰለቱ ቀላል እንደሚደረግ አንስተው ዋነኛው መፍትሄ ግን ፋብሪካዎችን ሀገራችን ላይ በመስራት እዚሁ እንዲገጣጠሙ ማድረግ ነው ሲሉ ተናግረዋል። ሚኒስትር ዴታው ከጥቂት ዓመታት በኋላ የኤሌክትሪክ መኪናዎች ዋጋ በከፍተኛ ሁኔታ ይቀንሳል ሲሉም ገልጸዋል። በሌላ መረጃ ደግሞ መንግስት የኮሪደር ልማት እንደሚቀጥል አስታውቋል። በዚህም ምክንያት የሚፈርሱ የመኖሪያ ቤቶችና የንግድ ሱቆች እንደሚኖሩም ያገኘነው መረጃ ያሳያል። ከሰሞኑ በአዲስ አበባ አዲስ የሚካሄድ የኮሪደር ልማት እንደማይኖር ይፋ መደረጉ ይታወሳል የከተማ አስተዳደሩ ዋነኛ ትኩረትም የተጀመሩ የኮሪደር ልማት ስራዎችን ማጠናቀቅ መሆኑን የተገለጸው በሌሎች የሀገሪቱ ክፍሎች ግን የኮሪደር ልማቱ ተጠናክሎ እንደሚቀጥል ሰምተናል የሁለተኛው ዙር የኮሪደር ልማት በቀጣይ ቅናት እንደሚጀመር የቢሾፍቱ ከተማ አስተዳደር አስታውቋል የቢሾፍቱ ከተማ አስተዳደር ምክትል ከንቲባ ገዛሄ እንደ ጀኔ እንዳሉት የቢሾፍቱ ከተማ የመጀመሪያ ዙር የኮሪደር ልማት ግንባታ ስራ አፈጻጸም ዘጠና ስምንት በመቶ የተጠናቀቀ ሲሆን ሁለተኛ ዙር ግንባታ በቀጣይ ሳምንት ይጀምራል ብለዋል። የሁለተኛው ዙር የኮሪደር ልማት ፕሮጀክቶቹ አጠቃላይ የቅድመ ዝግጅት ስራው መጠናቀቁን ምክትል ከንቲባው ገልጸዋል። ከመጀመሪያው ዙር የተወሰዱ ልምዶችን ማዕከል በማድረግ በተያዘው ዓመት ሙሉ በሙሉ የሚጠናቀቅ እንደሚሆንም ተናግረዋል። ከቢሾፍቱ በተጨማሪ እንደ ሐዋሳና ጅጅጋ ባሉ ከተሞችም የኮሪደር ልማቱ ይቀጥላል ተብሏል። በደቡብ ወሎ ዞን ኮምቦልቻ ከተማም በተያዘው በጀት ዓመት ተጨማሪ የ5 ኪሎ ሜትር የኮ ኮሪደር ልማት ለመገንባት ተግባራዊ እንቅስቃሴ መጀመሩን የከተማው አስተዳደር መንገዶች ባለስልጣን አስታውቀዋል። የኮምቦልቻ ከተማ አስተዳደር መንገዶች ባለስልጣን ዋና ስራ አስኪያጅ አቶ ሚኪያ ሳሊ እንደተናገሩት በ2017 በጀት ዓመት ከተጀመረው የ5 ኪሎ ሜትር የኮሪደር ልማት ውስጥ 37 ኪሎ ሜትሩ ተጠናቆ ለአገልግሎት ክፍት ተደርጓል። በተያዘው የበጀት ዓመትም ተጨማሪ የኪሎ ሜትር የኮሪደር ልማት ለመገንባት ታቅዶ ተግባራዊ እንቅስቃሴ መጀመሩን አስታውቀዋል። በአዲስ አበባ አዲስ የሚካሄድ የኮሪደር ልማት እንደማይኖር ከሰሞኑ ይፋ መደረጉ የሚታወስ ነው። ከንቲባ አዳነች አቤቤ የአመቱ ቅድሚያ የሚሰጠው ጉዳይ የቤቶች ግንባታና ና የውሃ አቅርቦትን ማሻሻል መሆኑን ጠቅሰዋል። እንደ ከንቲባዋ ገለጻ ከሆነ በዚህ አመት ምንም አይነት አዲስ የኮሪደር ልማት ስራ አይጀመርም። የአዲስ አበባ ከተማን የማደስ የማዘመን የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው ሲሉ የተናገሩት ከንቲባዋ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ገልጸዋል። እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። በዚህም መሰረት የአዲስ አበባ ከተማ አስተዳደር የ2018 ዓ ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆነውን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁን አስታውሰዋል። በሌላ መረጃ ደግሞ ኦሮሚያ ባንክ ለአንድ ወር የሚቆይ ልዩ የብድር አገልግሎት አስተዋወቀ። ኦሮሚያ ባንክ ተደራሽ የብድር አገልግሎት ለሁሉም ዜጎች በሚል መሪ ቃል ለአንድ ወር የሚቆይ የሚልኪ ዲጂታል የብድር አገልግሎት የገበያ ንቅናቄውን በዛሬ ዕለት አስጀመረ። ኦሮሚያ ባንክ ከሀገር በቀሉ ኳንተም ቴክኖሎጂስ ጋር በመተባበር ፍትሐዊ የብድር አገልግሎትን ለሁሉም ዜጎች ለማዳረስ ሚልኪ የተሰኘ ያለምንም ዋስትና ብድር መስጠት የሚያስችል ዲጂታል የብድር አገልግሎት መተግበሪያን ስራ ላይ አውሎ እንደነበር ይታወቃል። ባንኩ ይህንን ዲጂታል የብድር አገልግሎት አገልግሎት ለማስተዋወቅና ተደራሽነቱን ለማስፋት ለአንድ ወር የሚቆይ የገቢያና የግንዛቤ ማስጨበጫ መርሃ ግብር አስጀምረዋል። ያለምንም የዋስትና ማስያዣ የተለያዩ የማህበረሰብ ክፍሎችን የብድር አገልግሎት ተጠቃሚ እንዲሆኑ ያስቻለው ሚልኪ ሁለገብ መተግበሪያ በውስጡ ስምንት አይነት የተለያዩ አገልግሎቶችን የያዘ እጅግ ዘመናዊ መተግበሪያ መሆኑ ተገልጿዋል። በተለይም ሚልኪ ፉርቱ በዕለት ገቢ ለሚተዳደሩ ወጣቶችና ስራ ፈጣሪዎች፣ ሚልኪ የደሞዝ መዳረሻ ብድር፣ ሚልኪ ሀርሜ የሴቶች ተጠቃሚነትን የሚያረጋግጥ ብድር ሚልኪ አሁን ይግዙ በኋላ ይክፈሉ ለኤሌክትሮኒክስ እና የቤት እቃዎች ግዢ የሚውል ብድር ሚልኪ አሁን ይቅዱ በኋላ ይክፈሉ ነዳጅ ለመቅዳት የሚውል ብድር ሚልኪ ስኩል ለትምህርት ቤት ክፍያ የሚውል ብድር እንዲሁም ደግሞ የኢትዮጵያ አየር መንገድ የአየር ትኬት እና የኢትዮ ቴሌኮም የአየር ሰዓትን ጨምሮ ለማንኛውም ጉዳይ ያለምንም ማስያዣ ደንበኞች ተበድረው ጉዳያቸውን ካሳኩ በኋላ ሳይጨናነቁ ዘና ብለው የሚከፍሉባቸውን አማራጮች ማመቻቸቱን ባንኩ ገልጸዋል። ሚልኪ ዲጂታል የብድር አገልግሎት ስራ በጀመረ በ በ100 ቀናት ውስጥ ለ75000 ዜጎች ያለምንም ማስያዣ ከ250 ሚሊዮን ብር በላይ ብድር ማቅረቡን አስታውቋል። ሚልኪ ዲጂታል የብድር አገልግሎት ዘመኑ የደረሰበትን የቴክኖሎጂ ጥበብ በመታጠቅ በሰው ሰራሽ አስተውሎት እየታገዘ የብድር አሰጣጥ ስርዓትን የሚያሳልጥ መሆኑ ተጠቅሷል። በዋስትና እጦት ምክንያት ከፋይናንስ አቅርቦት ርቀው የቆዩ በርካታ የህብረተሰብ ክፍሎችን ተደራሽና ተጠቃሚ እያደረገ መሆኑም ታውቋል።